ያው ከአምስት ቀን በኋላ ለማንኛውም፣ እንኳን ደህና መጣችሁልን፣ እንኳን ደህና ገባችሁ የኔማሮች የቪዲዮ መሪዎች። የቀሩትንም ደግሞ ተስተካክሎላቸው በዚህ ሰሞን እንደሚገቡ ተስፋ እናደርጋለን። ማለት አስራ አምስት ቀን ስለሚቆዩ እና ለማንኛውም የሚዲያው መሪዎች ዱባይ ገብተው ይጨጫሉ። እናንተ ዘነጥኮ ኮ ለማንኛውም፣ የታሉ እንዴት የታለ እንዴት አወቅሽ? ጥያቄ እንደሚመጣ ብኛ ቃለው። ሰላም አሌይኩም ረመቱላ በረካቱ የተከበራቸው ቻናል ቤተሰቦች እንዴት ናችሁልኝ? በያላችሁ በት ሰላም እና ደና ደስ ታመኝላችኋለሁ። ላይክ ሼር እያደረጋችሁ እስከ ተከታተሉኝ በመቅረቱ በጣም አዝኛለሁ። ምንም ማድረግ አይቻልም። ሌላም ልጆች ብዙ ልጆች አሉ ቡታጀራ ላይ ወይኔ በላቸው አበዱ ላችኋለሁ። አበዱ ምንም ማድረግ አይቻልም። እና እና ለማንኛውም ኢስሐቅ እኮ ማለት ነው። ባለፈው ከሩታዬ ጋር ካናዳ ሊሄድ ነው የሚል እንትን ሲሰራ ነበረ። ከዛ በኋላ የዛኔ እኮ ኢስሐቅ ያዕቆብ ምን አለመሰላችሁ? ፓስፖርቴ ወድቋል፣ እድሳት አልፎታል ብላይ ነበረ። እና ለእድሳት ከተሰጠ ደግሞ ቶሎ አይመለስም የሚል ነበረ። ነገር ግን በብር ኃይል ይመለሳል። በነገራችን ላይ እንደሚገባ በዚህ ሰሞን ተስፋ አደርጋለሁ፣ ይመጣል ብዬ ተስፋ አደርጋለሁ ማለት ነው። የእኛዎቹ እንግዲህ ሌሊት በረዋል እላችኋለሁ፣ ውድ ቤተሰቦች ሺ ሌሊት ሁለት ጠዋት አካባቢ በረዋል። እንግዲህ ዱባይ ገብተውልናል ማለት ነው። ለማንኛውም ቪዲዮ የሚለቁልን ይሆናል። ባይዘ ቪዲዮ የሚለቁላችሁ ከአድላ ወደ ቦሌ የሚሄዱበት ወደ ቦሌ እየሄድን ነው የሚል ቪዲዮ ይለቀቃል። ከዛ በኋላ ወደ ዱባይ ገባን የሚል ቪዲዮ ሌላ ይለቀቅላችኋል ማለት ነው። ዛሬ የሚለቀቀው እንግዲህ ወደ ቦሌ እየሄድ ነው። እናንተ አብረሽ ወይ በአንተ ወይም ደግሞ በሩታ እየለቀቁ እንዴ ነው ምላችሁ? በእናንተ ልቀቁ። በቃ የእናንተ ደስታ በራሳችሁ ቻናል ልቀቁ እንጂ አቃጥላቸው አትድፉ። ተመልካችን መብታችሁ ነው፣ እኔ እንደፈለጋችሁ ማድረግ ትችላላችሁ። ለማንኛውም ከልክ በላይ ደስ ብሎኛል፣ እናንተ ደስም ብሎኛል፣ ብዙም ደስ ከፍቶኛል። ለምን እንደ ከፋኝ ታውቃላችሁ? እነሱ ገብተው ጨርሰው በሰላም ተጠናቀው ወደ ኢትዮጵያ ሲገቡ ብቻ ነው ሙሉ ደስታ የሚኖረኝ እና ለምን እንደሆነ አላውቅም ማለት ነው። ምን እንደሚያጋጥም አይታወቅም። ለማንኛውም አብርሽናርና ገብተዋል የቀሩትንም ደግሞ እንደገና ሞክረው እንደሚገቡ ተስፋ አደርጋለሁ ነገር ግን እኔ አንድ ነገር ተጠራጥሬ ያለው የተጠራጠርኩን ይሳቅ ባለፈው ከሮ ተይጊያ ካናዳ ሊሄድ ነው ባለበት ቪዲዮ ላይ ምን ብሎ መሰላችሁ እኔ ውሸቴ ነው እንደ አንተ ቀን እንድትመጣ ነበር ያደረግነው እኔ እንደውም ፓስፖርት የራሱ ተጅዲድ አልፎታል ያኔ እድሳት አልፎታል ወድቆዋል ብለው ነበር እኔ በጣም ትክዛልኩኝ አዘንኩኝ አሳዘነኝ እውነቴ ነው ብላችሁ አሳዘነኝ እና በመጨረሻ ደግሞ እንዲህ ባለ ያለፈው ፓስፖርት እኮ እድሳት አልፎታል አላለም? ነበረ። እንዲህ አልኩኝ እኔ በላቸው፣ እኛ መሸወድ አይቻልም። እና ይሳቅ ቢመጣ ከእነሱ ጋር ደስታ ቢካፈል ደስ ይለኝ ነበረ። ነገር ግን ምንም ማድረግ አይቻልም። እኔ ሳስበው ፓስፖርቱ አልመጣለትም ነው የሚመስለኝ ማለት ነው። የአብርሽና የሩታው ራሶ በሰንድ መጣራ ስቃይ ወይኔ ወይኔ ረ ረ ረ ረ እንኳን የእናንተ እንኳን ተስተካከለ። አንዳንድ ልጆች ደግሞ ምን ነበረበት፣ የበጋዙን በቀረ እውነታችሁን ነው። እና ሩታ ማነው ቀለበት የሚያደርግላት? የአብርሽ ከቀረ የሩታው ማነው የሚያደርግላት? እንዴ ይሳቅ ያደርግላት። ለምን ይቀራል? እንደውም የሌላኛው ቀርቶ የይሳቅ በመጣ ነው ያልኩኝ እኔ። ለምን ይዋሻለን? እውነቴ ነው የምላችሁ። የሌላው ቀርቶ የይሳቅ በመጣ ና የይሳቅ ግን እንደምንም ተብሎ ይስተካከልለት ነበረ። ነገር ግን ፓስፖርቱ እድሳት አልፎት ነበረ። ፓስፖርቱ ነው ያልመጣው አይደለ? ፓስፖርቱ እድሳት አልተን። አሁን ምንም ማውራት አልችልም። እናንተ ተስተካክሎላችሁ እስከምትገቡ ድረስ በቃ እንዴት ሊበላቸው ሰው ስደት ሲመጣ በጣም ነው ማዝነው። እኔ እውነት ነው የምላቸው አሁን የአረብ ቤት ምናምን እንደዚህ ሲመጡ የሰፈር ሰው ምናምን ሲመከል መጣ ሲባል የሆነ እንትን ስሜት ይሰማኛል ማለት ነው። እና እነሱ ደግሞ ያው ሊሰሩ አይደለም እንግዲህ ሊዝናኑ፣ ደስታቸው ሊያጣጥሙ ነው የሚመጡት። እና በሰላም ጨርሰው ሲመለሱ ደግሞ የበለጠ ደስ ይለናል። ስለዚህ የምስራችሁ እንግዲህ አብርሽና ሩታ፣ ነዳኔ እና ጸጌ እንግዲህ ሌሊት ነው የበረሩት እላችኋለሁ፣ ውድ ቤተሰቦቼ። እስካሁን ደግሞ ያው ይገባሉ ሲጀምር ገብተዋል፣ የሚልም ደርሶኛል። ነገር ግን እነሱ የሆነ ነገር ካልፖስቱ ድረስ እንትን አለልም አላምንም ማለት ነው። ማለት ቪዲዮ እንኳን አይፖስቱም። የሚፖስቱት ወደ ኤርፖርት ሲሄዱ የነበረውን ፓርት ነው የሚለቀቅልን። አስባችሁታል እናንተ፣ ጨንኳራችን እኮ ይልጦታል አሁን በሌላ ሰው ይለቁና ማለት ነው። ለማንኛውም እኳ እንደናገባችሁ ለእኛ መግባታችሁ ነው የምንፈልገው። እሺ፣ ሌላ ኤፍሬም ኤፍሬም እና ይሳቅ ደግባቸው በሞከር ትችላችሁ ወይም ደግሞ ይሳቅ ፓስፖርት ካልመጣ ደግሞ ከስፖርት ያልመጣም ነበረ ብለ ብትገላገል ባይ ነኝ። ሳቸው አይማሩ የምር እሱ ውድደው መሰላችሁ። ዘፋኝ ነው በሉ፣ ያዝናናል በሉ፣ ያሳስቃል በሉ፣ ለዛም ቢገባ ጥሩ ነበረ። ምንም ማድረግ አይቻልም። ይሳቅ ዋናው ሰርግ እንግዲህ ቡታጀራ ላይ ነው ተብለሃል። ስለዚህ ቡታጀራ ላይ እንደምታደምቀው እንደ ሽብርቅ እንደምታደርገው ተስፋ እናደርጋለን ማለት ነው። እኔ ቤተሰብ ዱአ አድርጉልኝ፣ ጸሎት አድርጉልኝ። እውነቴ ነው ምላችሁ፣ ለምን እንደሆን ታቃላችሁ። ኢትዮጵያ ለመግባት የው ሰንደ ተንከራትርኩ መግባት አልቻልኩም። ሊስተካከልልኝ አልቻለም ማለት ነው እና ይቃማ ኖሯችሁ ማለት በኮንትራት ቤት ሆናችሁ ነቀን አድርጋችሁ የወጣችሁ እንደዚህ ይቃማ የተሰጣችሁ ልጆች ማለት ነው። መከራችን ነው የምታዩት፣ በተለይ ሪያድ ለማንኛውም ዱ አደርጉልኝ ለሰርጋቸው እንድደርስ፣ እውነት ነው ብላችሁ በዚህ ሰሙን ተስተካክሎልኝ እንደምገባ ዱ አደርጉልኝ። እደርሳለሁ ብዬ ተስፋ አደርጋለሁ። አንዲቷም በግ ደግሞ ገብታለች እላችኋለሁ። በግ እምላት ስለመወዳት መወዳት ነውና ማለት በግ የሚሏታል እነሱም ብዙ ሰዎች ደግሞ በግ ስለሚላት ነውና በሰላም አንቺም ከቤተሰቦችሽን ይደብልቅሽ። እንግዲህ ጠዋት በራለች አለች ማለት ነው። ውድ ቤተሰቦች እሷም አንድ ወደ ኢትዮጵያ ይሄዳል፣ አንድ ወደዚህ ይመጣል እና ለማንኛውም ደስታችሁ ለዘለቄታ ያደርግላችሁ። የበረርሽ እህታችንን ወደ ኢትዮጵያ አይገባሽም። ደግሞ አላህ በሰላም ከቤተሰቦችሽን ይደባልቅሽ ነው የምለው። የሩታዬ መከታ ግን እኮ አንቺ ማለት ነው። አሁን ገብተሽ ከአብርሽ ጋር ከተገናኘሽ ማለት ነው፣ አብርሽ ይለጥፈታል። እውነቴን ነው የምላችሁ። ምክንያቱም አብርሽ ይታወቃል። ማለት ነው እኔ ዩቱብ ላይ ስትፖስት ስትፖስት ስትፖስት አዛ አድርጋ ነበርና ካወቃት ካገኘት ለጥፍ ያደርጋታል። ሲገናኝ ያው ከሩታዬ ጋር መገናኘታቸው አይቀር፣ ግን ቤታቸው እንዳትሄጂ ነግሬሽ አለው ከፈለግሽ ሁለታቸው እኔ ምላችሁ ማለት ነው። ውድ ቤተሰቦች ከፈለጋችሁ ሁለታቸው አድንቁ። በተለይ የምትታወቁ ከሆነ ወይም ዩቱብ የምትሰሩ ከሆነ ወይም ደግሞ ዩቱብ ላይ የምትፖስቱ ከሆነ ማለት ነው ራሳችንሁ በጥንቃቄ ሁለታቸው ደግፋቸው ስሩ። አለበለዚያ እከሌቱ ዘቅ አዳንዲቱ ከፍ አንዲቱ ዝቅ አይደረግም። እንደዚ ካደረጋቸው ምን ብላችሁ ነገ ኢትዮጵያ ገብታችሁ የምትገናኙት እና ከሩታ አገናኛለው ስትሉ ባል አለ ከባሏ ጋር መገናኘታችሁ አይቀርም። ወይም ደግሞ ከአብረሽ ጋር እንገናኛለን ስትሉ ሩታ አለች ሚስቱ ናት፣ የትም አቀረው ማለት ነው። ስለዚህ ጥንቃቄ አድርጎ ነው የምላቸው። አሁን ቺ ልጅ ማለት ነው አበጋ ስትል የሆነ ነገር ስትል የሆነ ነገር ስትል አሁን ከሩታ አይገ ይገናኛሉ ስትገባ ገብታለች ግን ይገናኛሉ። ሩታ ስትመለስ መገናኘታቸው አይቀርም። የዛኔ ምንድን ነው የሚውጣ የኔ ጥያቄ የሌለውበቱ አብርሽ ቢለጥፋ ደስ ይለኛል። ለማንኛውም ውድ ቤተሰቦች ቪዲዮ ይለቀቅላችኋል እላችኋለሁ። እነሱ እንግዲህ ስልካቸው አይሰራም በነገራችን ላይ ቀጥታ ወደዚህ ሲመጡ ማለት ነው የዚህ ሀገር ሲም ነው የሚጠቀሙት ከዚህ በኋላ ነገር ግን ጥዋት ለሊት አካባቢ በነገራችን ላይ በረዋል መብረር እና ዱባይም ደግሞ ገብተዋል የሚል ደርሶኛል። ነገር ግን እነሱን መስመር ገብቶ እስካላገኘናቸው ድረስ እያናክል አይደለም። ለማንኛውም እንኳን ደስ አላችሁ ለማለት ወዳለው ሰላም ሆኖልኝ